በወታደራዊ ትጥቅ በኩል የዓለም ልዕለ ሀያል ነኝ የምትለውን አሜሪካን ከሚገዳደሩ ሩሲያና ቻይና እኩል አንዲት ሀገር እግር በእግር ትከተላለች። አሁን ደግሞ እጅግ በጣም ግዙፉን ሚሳይል ለዓለም ይፋ አድርጋለች። ይህች ጉደኛ ሀገር ሰሜን ኮሪያ ናት። በሰሜን ኮሪያዋ ፒዮንግ ያንግ የሰራተኞች ፓርቲ 8ኛ ዓመት ክብረ በዓልን አስመልክቶ በተካሄደ ግዙፍ ወታደራዊ ሰልፍ ላይ ኪም ጆንግ ኡን ቃል በቃል እጅግ ሀያል ያሉትን አህጉር አቋራጭ ባለስቲክ ሚሳይል ወይም አይሲቢኤም ይፋ ያደረገች ሲሆን ይህም የኪም ጆንግ ኡንን እያደገ የመጣ የኒውክለር ትጥቆች ምኞቶችና የአህጉሪቱን ከሩሲያ ጋር እየተጠናከረ የመጣውን ትስስር የሚያሳይ ነው። ወታደራዊ ትርኢቱ ላይ በርካታ ዘመናዊ የጦር መሳሪያዎች፣ የረጅም ርቀት ስትራቴጂካዊ የክሩዝ ሚሳይሎችና ሰው አልባ አውሮፕላን ማምጠቂያ ተሽከርካሪዎች የተገጠሙበት ሁነት ሲሆን ዋነኛ ትኩረቱ ግን የሰራዊቱ እጅግ ሀያል የኒውክሌር ስትራቴጂካዊ የጦር መሳሪያ ስርዓት ነው በተባለው ህዋስ ወንግ አህጉር አቋራጭ ባለስቲክ ሚሳይል ላይ ነበር። ኪም ከሚሳይሉ መገለጥ በኋላ በኩራት ዛሬ ልናሸንፈው የማንችለው መሰናክል የሌለበትና ልንፈጽመው የማንችለው ታላቅ ስኬት የሌለበት ሀያል ህዝብ ሆነን በዓለም ፊት ቆመናል ብለዋል። ለመሆኑ ፕሬዝዳንቱ የተኩራሩት ሚሳይሉ ምን ያክል አደገኛ ቢሆን ነው? የአህጉር አቋራጭ ሚሳይሉስ ከሌሎቹ በምን ይለያል? ለሰሜን ኮሪያስ ምን አይነት ጥቅም ይሰጣል? ዋሶንግ ሃያ አህጉር አቋራጭ ሚሳይል ምንድን ነው? ሰሜን ኮሪያ ዋስ ወንግ ሃያ ተብሎ የሚጠራውንና እጅግ ግዙፍ በመንገድ ላይ ተንቀሳቃሽ እና አደገኛ ብሎም ነዳጅ የሚጠቀም አህጉር አቋራጭ ባላስቲክ ሚሳይልን ማምረት ከጀመረች ሰነባብታ ነበር። ነገር ግን በይፋ አልተገለጠም ነበር። አዲሱ ሚሳይል ታዲያ ወታደራዊ ትርኢቱ ላይ ሲታይ በጣም ትልቅ በሆኑ ባለ 11 አክሰል ግዙፍ ማጓጓዣ መኪና ላይ ተጭኖ ግዙፍነቱ በሚያሳብቅ ሁኔታ የቀረበ ሲሆን ትዕይንቱ ደግሞ ሚሳይሉ ለስተ ስትራቴጂካዊ የኒውክለር አቅርቦት እየተነደፈ ከባድና ረጅም ርቀት ያለው ስርዓት መሆኑን ያመላክተ ሆኗል። ይህ አስደናቂና አስፈሪ ሚሳኤል ከቀደምት የህዋሱ ወንግ ቤተሰብ ሚሳኤሎች የላቀ ሲሆን አዳዲስ ጠንካራና ነዳጅ የሚጠቀሙ ሞተሮችን፣ የላቀ ተሽከርካሪነትንና ከፍተኛ አረር የመሸከም አቅምን አጣምሮ በድንቅ የቴክኖሎጂ ልህቀት የተሰራ ነው። ህዋሱ ወንግ ሀያ አሁን ሰሜን ኮሪያ በትክክል የአሜሪካን ምድር መምታት እንድትችል ያስቻለ እውነተኛ አህጉር አቋራጭ ሚሳኤል መሆን ችሏል። ተአምራዊው ሚሳኤል ከነ አስፈሪ ግዝፈቱ እስከ 150 ኪሎ ሜትር ድረስ ተወንጭፎ ማጥቃት የሚ የሚችል ሲሆን ከሚሳኤሉ መጠን አንጻር የሚሸፍነው ርቀት እጅግ አስደናቂ። ምን ይሄ ብቻ! በተለመደው የአህጉር አቋራጭ ባለስቲክ ሚሳይሎች መንገድ ሲወነጨፍ ሚሳይሉ ወደ ከባቢ አየር ሲመለስ ከፍተኛ የሃይፐርሶኒክ ፍጥነት ይይዛል፣ ማለትም 25000 ኪሎ ሜትር በሰዓት በሆነ ፍጥነት ይጓዛል። በዚህም በደቂቃዎች ውስጥ ታርጌቱን ማውደም ይችላል። ሰሜን ኮሪያ በይፋ ሚሳይሉ ለኒውክለር አቅርቦት ስርዓትነት የተገለጠ እንደሆነ አድርጋ የምትገልጸው ሲሆን ሚሳይሉ ኤምአይአርቪ ሲቪ ወይንም በርካታ ራሳቸውን ችለው ሊመሩ የሚችሉ የጦር ራሶችን ይታጠቃል። ዋሶንግ ሃያ ምን የተለየ ብቃት አለው? አህጉር አቋራጭ ሚሳኤል ወይም ICBM ያላቸው ሀገራት እጅግ ጥቂት ናቸው። ይህን የICBM ምድብ ማንም ሀገር እየተነሳ መቀላቀል አይችልም። ምክንያቱም አህጉር አቋራጭ ባለስቲክ ሚሳኤልን መስራት ሌሎች ትጥቆችን እንደ መምዘዝ ቀላል አይደለምና። ሰሜን ኮሪያ ታዲያ በተደጋጋሚ በስውር ስታበለጽገው ኖራለች ሲባል ከርሞ አሁን በይፋ መምዘዝ ጀምራለች። ዋሶንግ ሀያ ከመገለጡ በፊት ታዲያ ሰሜን ኮሪያ አሜሪካን በቀጥታ ማጥቃት አትችልም ሲባል ነበር ምክንያቱም ደግሞ በይፋ የተገለጠ አህጉር አቋራጭ ሚሳይል አልነበረምና አሁን ግን በግማሽ ሰዓት ብቻ በዚህ ድንቅ ሚሳይል ኒውዮርክን መምታት ትችላለች እንደ ማለት ነው። ሚሳይሉ በግዝፈቱም ቀላል የማይባል ሲሆን ወደ አምስት ቶን የሚጠጋ አውዳሚ የአረር ፈንጅን ይዞ ይምዘገዘጋል። ይህ ማለት ከሰሜን ኮሪያ ተቃራኒ ቆሞ ይህ ሚሳይል የተተኮሰበት ጠላት 500 ኪሎግራም ቦምብ ጋር ያውም ከድምፅ በሚፈጥን ፍጥነት አመድ ይሆናል ማለት ነው። ይህንን አህጉር አቋራጭ ሚሳኤል ለየት የሚያደርገው ተተኩሶ በደቂቃዎች ውስጥ ሰማዩን እስኪሰነጥቅ ድረስ ቀድሞ የሚያልፋቸው ወሳኝ የኢንጂነሪንግ ደረጃዎችን ያልፋል። ፍጥነቱ እጅግ ኃይለኛ በመሆኑ ሚሳኤሉ ሃይፐርሶኒክ ነው። ወደ ሰማይ ተወንጭፎ ወደ ታርጌቱ ሲወርድ እዛው ሰማይ ላይ እንዳለ ተሰነጣጥቆ ብዙ አደገኛ አውዳሚ አረሮችን ከጭንቅላቱ ያወጣል። እያንዳንዳቸው አረሮች ደግሞ ለየብቻ ወደ መሬት በመውረድ የተለያዩ አስር ታርጌቶችን ያወድማሉ። ሚሳይሉ የዚህ ዘመን ምርጡ ሚሳይል ያደረገው አንድ ነገር አለ። መልቲፕል ኢንዲፔንደንትሊ ታርጌተብል ሬንተሪ ቬይክል ሲስተም ያለው መሆኑ። ይሄ ማለት ብዙ የሚሸከማቸው የሚሳይል አረሮች አንዴ ወደ ታርጌቱ ከተለቀቁ በኋላ በራሳቸው ውሳኔ ማጥቃት የሚችሉ ናቸው። አንዱ ሚሳይል እንደ ስሙ አንድ ብቻ ሳይሆን ብዙ ነው ማለት ነው። ሚሳይሉ በራሱ አስተኳሽ ተሽከርካሪ መኪና አማካኝነት ከቦታ ቦታ እየተንቀሳቀሰ ራሱን ችሎ መተኮስ የሚችል ሲሆን ተሸካሚው መኪና በብዙ ጎማዎች የሚንቀሳቀስ ነው። ይሄ ማለት እጅግ አደገኛና ጥቅጥቅ ያለ የኒውክለር ፈንጂ አረርን የሚሸከም ሲሆን ይሄ አደገኛ አረር ደግሞ ወደ ጠላት አውድማ በመሄድና ከፍተኛ ፍንዳታ በመፍጠር ወደ አመድነት የሚቀየር አደገኛ ገዳይ ነው። የዚህ ተወንጫፊ ሚሳኤል ድንቅ ብቃቱ ደግሞ ምንም አይነት ፍጥነት እየኖረው ነገር ግን ሰማይ ላይ በመተጣጠፍ የሚደርስበት የለም። የአህጉር አቋራጭ ሚሳኤሎች ላይ ፍጥነት ዋነኛ የመመዘኛ መስፈርታቸው ነው። በፍጥነት የተጓዘ ሚሳኤል በፍጥነት ጠላትን ያጠቃል። ቀድሞ ያጠቃ አካል ደግሞ ጉዳቱን ይቀንሳል፣ አሸናፊነቱን ያጠናክራል። ይህ ሚሳኤል ያለው አካል ደግሞ በመጨረሻ የሚያሸንፋል ማለት ነው። ለዛም ነው ኪም በኩራት የተናገሩለት። እጇን በሚሳኤል የምታፍታታው ሰሜን ኮሪያ ሰሜን ኮሪያ በሚሳኤል ምርትና ሙከራ በተደጋጋሚ ስሟ የሚነሳ ሲሆን ለዓለም ለየት ለየት ያሉ ሚሳኤሎችን በተለያየ ጊዜ ታስተዋውቃለች። ከእነዚህ መካከል ደግሞ ከአሁኑ ህዋሶንግ 20 ቀደም ብሎ የተገለጠው ጠጣር ነዳጅ የሚጠቀመው ሃይፐርሶኒክ ሚሳኤልና ባለብዙ አረር ሚሳይል ህዋሶንግ 16 ቢ ነው። ይህ ሚሳኤል ፒዮንግ ያንግ በየትኛውም ዓለም የሚገኙ ጠላቶቿን በፍጥነትና በኃይል እንድትመታ ያስችላታል የተባለ እጅግ አደገኛ ሚሳኤል ሲሆን ጠጣር ነዳጅ የሚጠቀሙ ሚሳኤሎች በፍጥነት የመተኮስና በጸረ ሚሳኤል የመመታት እድላቸው ያነሰ ነው። የሀገሪቱ መሪ ኪም ጆንግ ኡን ጠጣር ነዳጅ የሚጠቀመው ህዋሶንግ 16 ቢ የተሰኘው ሚሳኤል ሲወነጨፍ በአካል ተገኝተው ተመልክተው ነበር። መሪውም የተሞከረው ሚሳይል የሰሜን ኮሪያን የወታደራዊ ቴክኖሎጂ ፍጹም የበላይነት የሚያሳይ ስትራቴጂካዊ የጦር መሳሪያ ነው ብለውት ነበር። ረጅም ርቀት ተምዘግዛጊ ሚሳይሉ አረሩን ለማስወንጨፍ ጠጣር ነዳጅ የሚጠቀም ሲሆን፣ ይህም ፈሳሽ ነዳጅ ከሚጠቀሙ በፈጠነ ሁኔታ የመተኮስ አቅም እንዲኖረው ያደርገዋል። ከዚህም ባሻገር በጸረ ሚሳይል የመመታት አቅሙ ዝቅተኛ እንዲሆን ያግዘዋል። ሰሜን ኮሪያ ሁሉንም ታክቲካል እና ስትራቴጂክ ሚሳይሎች እንዲሁም የኒውክለር ጦር መሳሪያዎች በጠጣር ነዳጅ እንዲሰሩ ለማድረግ ውጥን ይዛ መስራት ከጀመረች ዓመታት ተቆጥረዋል። ጠጣር ነዳጅ የሚጠቀሙ አጭር ርቀት ተወንጫፊ ሚሳይሎችን ስትሞክር ቆይታም ባለፈው ዓመት ሚያዝያ ወር ለመጀመሪያ ጊዜ ረጅም ርቀት ተምዘግዛጊ ሚሳይል ማስወንጭፏ ይታወሳል። ሚሳይሎቹን ጠጣር ነዳጅ እንዲጠቀሙ የማድረጉ ሂደት ፒዮንግያንግ በየትኛውም ዓለም የሚገኙ ጠላቶቿን በፍጥነት በኃይል እና በትክክለኛ ኢላማ ለመምታት ያስችላል ሲሉ ኪም ጆንግ ኡን ተናግረው ነበር። ከዚህ ትይዩ ባለብዙ አረር ሚሳይልም የሞከረች ሲሆን አዲሱ ባለብዙ አረር ሚሳይል በአንድ ጊዜ ሶስት እና ከዚያ በላይ የተለያዩ ኢላማዎችን የሚመታ ነው። ለመጀመሪያ ጊዜ የተሞከረው ሚሳይል የደቡብ ኮሪያ እና አሜሪካን የሚሳይል መቃወሚያዎች አልፎ ጥቃት ለማድረስ የኪም ጆንግ ኡን አስተዳደር የጀመረው ጥረት አካል ነው። አዲሱ ህዋሶንግ 20 ለኮሪያ ምን የተለየ ጉልበት ይሰጣታል? ይህ አደገኛና አዲስ ሚሳኤል ከቀደምቶቹ የሰሜን ኮሪያ የሚሳኤል ንድፎች አንጻር ትልቅ መሻሻል የታየበት ሲሆን፣ ተንታኞች የህዋሶንግ 20 ሚሳኤል ብቃት የፒዮንግያንግ የረጅም ርቀት የማጥቃት አቅም ቀጣዩን ደረጃ ሊያመላክት እንደሚችል ይናገራሉ። በካርኔጌ ዓለም አቀፍ የሰላም ትብብር ከፍተኛ ባልደረባ የሆኑት አንኪት ፓንዳ ሚሳይሉን ሰሜን ኮሪያ ለረዥም ርቀት የኒውክለር አረሮች ያላትን ምኞት የገለጠችበት ነው ሲሉ ገልጸውታል። በአደባባይ የታየው የሚሳይል ስርዓቱ ደግሞ አመቱ ከማብቃቱ በፊት ሊሞከር ይችላል የሚል ትንበያም ሰጥተዋል። የዋሶንግ ተከታታይ ሚሳይሎች ሰሜን ኮሪያ አህጉር አቋራጭ ኢላማዎች ላይ የመድረስ አቅም እንዲኖራት አስችለዋል። ሆኖም ስለ መቆጣጠሪያ ስርዓቶቹ ትክክለኛነትና ስለሚኖራቸው ዘላቂነት ጥያቄዎች አሁንም አሉ። ባለሙያዎች አዲሱ ሚሳይል ብዙ የኒኩለር ጦር ራሶችን ለመሸከም ታስቦ የተሰራ ስለሆነ ሲሰራ ኪም በጥላት መከላከያ ላይ የበለጠ ስኬት በማሳየት ወታደራዊ ኃይላቸውን እንዲያዳብር የነበራቸውን ፍላጎት የገለጹበት ነው ይላሉ። ሚሳይሉ የተገለጠበት ወታደራዊ ሰልፍ ላይ ታዲያ የሩሲያ የደህንነት ምክር ቤት ምክትል ኃላፊና የፕሬዝዳንት ቭላዲሚር ፑቲን የቅርብ አጋር የሆኑት ዲሚትሪ ሜድሜዴቭን ጨምሮ ብዙ የውጭ ሀገራት ባለሥልጣናትም ታድመው ነበር። የሩሲያ ሚዲያ እንደዘገበው ከሆነ ሜድሜዴቭ ሩሲያ በ ዩክሬን የምታደርገውን ጦርነት ሰሜን ኮሪያ ስለደገፈች አመስግነው የሁለቱ ሀገሮች ግንኙነትን በፈተና ጊዜ የተረጋገጠ አጋርነት ሲሉ ጠርተውታል። ሜድሜዴቭ በማህበራዊ ሚዲያ ላይ የዲሞክራቲክ ሕዝቦች ሪፐብሊክ ኮሪያ ለልዩ ወታደራዊ ዘመቻችን ላደረገችው ጽኑ ድጋፍ እናመሰግናለንም ብለዋል። ወታደሮቻችን የኩርስክ ክልልን ነጻ ለማውጣት ጎን ለጎን ቆመዋል። የጀግንነት በልባችን ውስጥ ለዘላለም ይኖራል ሲሉ ማክለዋል። በወታደራዊ ትርኢት ጉልበቷን የምታሳየው ሰሜን ኮሪያ ጊዜው በ2020 ጥቅምት አስር ቀን ነበር። ሁነቱ ደግሞ የሰሜን ኮሪያ 75ኛ ዓመት የድልና የነፃነት ቀን መዘከሪያ ወታደራዊ ትርኢት። ያ ቀን መሪዎቿ እንደሚሉት ከአምባገነን አገዛዝ ነፃ የወጡበትን ቀን ማለት ነው። ድል ባለ ወታደራዊ ትዕይንት ቀኑን አድምቃለች። ያ ድንቅ ትርኢት ማለት የሰሜን ኮሪያ በመሪዋ ኪም ጆንግ የተመራች እንደ ህዋሶንግ 16 ያሉ ድንቅ አህጉር አቋራጭ ሚሳይሎችን የገለጠችበት እልፍ ሚሳይል ትርኢቶች በ32000 ወታደሮችና ከ200 2 በላይ በሚሆኑ ወታደራዊ ተሽከርካሪዎች ታጅበው የደመቁበት አዳዲስ የቲ62 ታንክ አይነቶች የተገለጡበት ነበር። አስደናቂው የሰሜን ኮሪያ ደንቅ ወታደራዊ ትርኢት የተካሄደው በእውቁ ኪም ሁለተኛ አደባባይ ሲሆን በወቅቱ ምንም አይነት ዓለም አቀፍ ሚዲያዎች አልተጋበዙም፣ ቀረጻዎችም አልተፈቀዱም። በጠቅላላ ወደ አንድ ሚሊዮን ተመልካች የነበረው ትርኢቱ ሚግ 29 ጨምሮ ከ120 በላይ የውጊያ አውሮፕላኖች አስደናቂ ትርኢት አሳይተዋል። ትዕይንቱ በጠቅላላ ከ50 ሚሊዮን ዶላር በላይ የወጣበት ሲሆን ወታደሮቹ የሚደንቅ ዘመናዊ ዩኒፎርም አድርገው ነበር። የኪም አባትን በሚደንቅ የሆሎግራም ምስል ለታዳሚዎች ታይተው ነበር። በዛው ትዕይንት ላይም በሆሎግራም እንዲሁ ወደፊት የሚመረቱ ሚሳይሎች ሲታዩ ከሚሳይሎቹ መካከል አንዱ ህዋሶንግ ሀያ ዋነኛው ነበር። ኪም በመጨረሻም ከአምስት ዓመታት በፊት ያለመውን አድርጎ ለዓለም አሳይቷል።